የኢትዮ የኢትዮ ቻናፊ ሰዎች ሰላማችሁ በይ ያላችሁበት የምግብ ትግል በዘት ሞልት ረክበሌ እንደምናላችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሳል፣ አሜን። ከሰሞን እንግዲህ በዓሉን በማስመልከት አዳዲስ የሰማናቸው ነገሮች አሉ፣ የተከናወኑ ክንውኖች አሉ። ከነዛ መካከል ለምሳሌ እንግዲህ ታዋቂው ድምፃዊ ያሬድ ነጉ በእንግዲህ በዓለ ፋሲካውን በማስመልከት እንግዲህ የታሰሩትን በዓሉን አስመልክቶ እየታሰሩትን ከአሰቱት ከስድስቱ ቃላት ወንጌል አንዱ ብታሰር ጠይቀኛል ና የሚለውን ትዕዛዙን ለመፈጸም ምናልባትም ያው እንግዲህ እንደ ሰው ሰውኛ ሙዚቃ ለሰው ልጅ እንደ ዘፈን በእምነት ባይፈቀድም፣ ነገር ግን የሰዎችን ደስታ የሰዎችን ሲስቁ ማየት የፈለገ ሰው ስለሆነ በዓሉን አስመልክቶ በእስር ቤት ሆነው እንግዲህ ደስ ብሏቸው እንዲውሉ የሰዎችን ሳቅ በመፈለግ ሄዶ ነበር። እንግዲህ ሙዚቃ አቅርቦላቸው እንግዲህ ሰንጋ ጭኖ ነበር ሄዶና እንግዲህ ያንን በማስመልከት ያው ብዙዎችን አጃይብ ያሰኛ። ምናልባት ብዙዎቹ ብዙዎቻችን እውነት ነው እውነት ለመናገር ብዙዎቻችን ቤት ውስጥ ለራሳችን ይሄንን ሰርቼ ይሄንን በልቼ ይሄንን ሰርቼ በ ይሄንን ለብሼ ብለን ራሳችንን እንግዲህ በዓል በብዛት እንግዲህ የምናየው ነገር ነው። በራሳችን ህይወት የምናየው ነገር ነው። እና በራሳችን ለራሳችን መብላትን፣ ለራሳችን መልበስን፣ ለራሳችን መጌጥን ነው። እና በእስር ያሉ በህመም ሐኪም ቤት ያሉትን የታመሙትን በመጠየቅ የታሰሩትን እንዴት በመጠየቅ እና እነዚህን ሰዎች ማሰብ እንዳለ እሱ አስተምሮናል፣ አራያ ሆኗል። እና ይህንን ድርጊቱን ደግሞ ማህበራዊ ሚዲያ ላይ እየተቀባበሉት ይገኛሉ። እኛም በተወሰነ ቀን ጨብ አድርገን አይተን እንመለሳለን። ከዚሁ ጋር በተያያዘ አንድም ሌላ ነገር ስላለ ማለት ነው ሰው ያሬድ ነጉ እስር ቤት ላይ ያሉ ሰዎችን ያለበት ያሳየበት እንደዚህ ከጎናቸው መሆኑን በቃ እንደሚወዳቸው አሳይቶ አስደስቶ ፊታቸው ላይ ያለው ፈገግታ በጣም ደስ ይላል። የምር ስታዩ በጣም ደስ አላላችሁ? እንደዚህ ለሰው ሞራል የሚሆን ነገር በማህበራዊ ድረገጽ ላይ ያየለው የለም። ይሄ ግን በዓለማዊ ህይወት እንኳን ሆኖ እንግዲህ ብታሰር ይህንን ብታሰር ጠይቃችሁኛል የሚለውን አምላካዊ ቃሉ እንደዚህ የሰዎችን ደስታ ለማሳየት በጣም የሄደበት ደበተ ርቀት በጣም ደስ ይላል ይሁን የማስኝ የሚያሰኝ ነው። ይህንን በጎ ተግባሩን ደግሞ ሌሎች ሌሎች ይዘውት እንዲቀጥሉ አስተማሪው ጭምር ነው እና ከዚህ ጋር በተያያዘ ታዲያ እንግዲህ እሱ የሙዚቃ ስራውን በዘ በሚያቀርብበት ወቅት አንድ አርቲስት ወይም ድምፃዊት ነበረች እና እንግዲህ እዛ ጋር እሷም ተነስታ ሙዚቃ ለማቅረብ በወጣችበት ቅጽበት እንግዲህ እቺ ዘፋኝ እዚህ ምን ትሰራለች? እቺ ድምፃዊት እዚህ ምን ትሰራለች? ብለው ብዙዎች መነጋገሪያ አድርገዋታል ማለት ነው። እንግዲህ ፍሬወት ስለሽ ትባላለች። እንግዲህ ስለሷ ደግሞ እንግዲህ ከዚህ በፊት በዚህ በሙዚቃ ስራዋ እንግዲህ የሚያቋት ያቋታል። ቀንጭባ አድርገንም እናቀርባለን እንግዲህ እሷ በዛ በማረሚያ ቤት ቃሊቲ ማረሚያ ቤት ባለችበት በማረሚያ ቤት ልብሷ እንግዲህ መድረክ ላይ ወጥታ ስትዘፍን ብዙዎችን በታላይ ደግሞ ልጅ ይዛ ስለሆነ እዛ ጋር ቀልባቸውን ስቦታል። ለምንድን ነው ልጅ ይዛ እስር ቤት የገባችሁ ብለውም ጥያቄ ፈጥሮባቸዋል። ይህንን በማስመልከትም ደግሞ ብዙ መግለጫዎች ወጥተዋል ማለት ነው። እስኪ ማናት የሚለውን መጀመሪያ ቀንጨፍ አድርገን እና ከዛ ደግሞ ቀጣዩ የሚሆነው እንግዲህ ምንድን ነው የተፈጠረው የሚለውን አብረን እናያለን። ዘፋኗ እንግዲህ ማንነቷ ማለት እንግዲህ ካያችኋት ከድሮ ሙዚቃ ስራዋ ቀንጨብ ተደርጎ ቀርቧል። እንዲሁም ደግሞ ከዛሬው ደግሞ ዛሬ መድረክ ላይ ከዚህ በዚህ በእስር ቤቱ ከዘፈነችው ዘፈን ቀንጨብ ተደርጎ ቀርቧል። ይሄንን ታዲያ ልጅ ይዛን ስለነበረ ማናት ምንድናት የሚለውን ቀልባቸውን የሳቡ እንግዲህ ማህበራዊ ድረገጽ ላይ በመታሰሯ እንዲ እንደዚህም አይነት ፍርድ አለ እንዲ ሀገራችን ላይ፣ እኛ ደግሞ ፍትሕ እያለን እንጮሃለን፣ እና ፍትሕም አለ እንዲ ብሎ ጥያቄ እስኪያጭርባቸው ድረስ ይህን እንግዲህ ይቺ ድምፃዊት መታሰሯ ገርመዋቸዋል ማለት ነው። እንግዲህ ፍሬ ህይወት ስለሽ የምትባለዋ ድምፃዊት ማለት ነው። ለምን እስር ቤት ገባች የሚለውን ዝርዝር ማስረጃ ወጥተዋል። ይህም ማለት እንግዲህ የ13 ዓመት እስራትና እንዲሁም ደግሞ የ30 ሺህ ብር ቅጣት ተፈርዶባት ከልጇ ጋር እስር ቤት እየኖረች ትገኛለች ማለት ነው። ለምን ከተባለ በአብዛኛው እንደዚህ አይነት ስራ የሚሰሩ ሰዎች ምናልባት ይቺ አርቲስት ስለሆነች ወይም ደግሞ ሚዲያ ስለሚያውቃት ወጣች እንጂ ብዙ ሌሎች የማናቃቸው በየጓዳው በየጎድጓዳው ብዙ ሴቶች እህቶቻችንን ወይም ደግሞ ወንዶችንም ሴቶችንም ያካተተ ሊሆን ይችላል። ስራ እናስቀጥራችኋለን እያሉ የወሲብ ንግድ የሚነግዱ በተለያየ እንግዲህ የተሰማላቸው ይህንን ታሪክ ሴቶችን ለሆቴሎች እያቀረቡ ሴቶችን ለውጭም ለሀገር ውስጥም ባለሀብቶች ማለት ገላቸውን በሰው የሰውን ገላ እየቸረቸሩ ህይወታቸውን የሚመሩ የዚችን አይነት ታሪክ ያላቸው ብዙ ሰዎች አሉ ማለት ነው። እነዚህ እንግዲህ ከዚህ በፊት የውዝዋዜ ምንድን ነው ታቀርባላችሁ ብለው ወደ ቢሮ ሀገር በላክቻችሁ እንግዲህ ሶስት እነዚህ ሶስት ይሁኑ እንጂ ተበዳዮቹ ሶስት ይሁኑ እንጂ ነገር ግን ቤት ያልቆጠራቸው በዚች እንደዚህ አይነት ታሪክ ያላቸው ሰዎች ለህግ ቀርበው ተገቢ ቅጣት ማግኘት ያለባቸው ምናልባትም ጊዜ እና ቀን ያላወጣቸው ሆኖ ይሆናል እንጂ ብዙ ስቃይና መከራ በሴቶች ልጆች ላይ የሚያደርሱ በተለይም በሀገር ውስጥም ይሁን በውጭም ሀገር ስራ እናስቀጥራችኋለን እያሉ ምንድነው ደህነታቸው ላይ በደህነታቸው ተጠቅመው ገንዘብ እንደዚህ ነው እንደዚህ ነው እያሉ በሰዎች ገላ እየነገዱ የሚኖሩ ስንቶች አሉና። ስለዚህ እንግዲህ ይችም እህታችን እንደዚሁ ሰዎችን ለንግድ እያቀረበች በተለይ ለወሲብ ንግድ እያቀረበች እንደሆነ ለሆቴሎች፣ እንዲሁም ደግሞ በቃ እንዲጠጡ እንዲሰክሩ፣ ከነዚያ ሰዎች ጋር እንዲወስቡ እያደረገች ስለሆነ ይህንን ነገር በተመለከተ ክስ ቀርቦባት እንግዲህ በዚህ የተነሳ ነው እንግዲህ 13 ዓመት እስራትና የሰላሳ ሺህ ብር ቅጣት እንዲሁም ከአንድ ግብረ አበሯ ጋር ሌላ አሊ ፈርደን የተባለ ግለሰብ ጋር እንዲሁም እሱ በ16 ዓመት እስራትና በ75 ሺህ ብር የገንዘብ ቅጣት ተወስኖባቸው፣ አሊ ፈርደን የተባለው በር የለም፣ በዚህ ሀገር፣ በሀገር ውስጥ አይደለም። ነገር ግን ፍርድ ቤቱ ይሄንን ወስኖበታል። እሷ ግን በዚህ ፍርድ ውሳኔ ማለት ነው ልጇን ይዛ ቃሊቲ ማረሚያ ቤት ትገኛለች ማለት ነው። እንግዲህ በዚህ አጋጣሚ ነበረ ያሬድ ነጉ የሙዚቃ ስራውን ለእስር ቤት ላሉ ህዝብ ለሴቶች እስር ቤት ላሉ እስረኞች ለነዚህ እንግዲህ የሙዚቃ ስራውን ሊያቀርብ በነበረበት በሄደበት ነበር። እንግዲህ ይህች መድረክ ላይ ወታ ታይታ እንዴ፣ እንዴት እዚህ ምን ትሰራለች የማረሚያ ቤት ልብስ ለብሳ ልጅ ምን ትሰራለች የሚል ጥያቄ አስነስቶ ነበር ብዙዎችን ጥያቄ ውስጥ የከተተ ማለት ነው እንግዲህ በዚህ ምክንያት ነው ማለት ነው እንግዲህ እንደዚህ አይነት የወንጀል ስራ እጅ ያለባቸው ቀኑ ይረዝማል ቀኑ ይውላል ያድራል እንጂ እውነቱና ይፋ መውጣቱ እንደማይቀር ማሳያ ነው ማለት ነው ፍርዱም ደግሞ በአብዛኛው የእጇን አግኝታለች የሚልም አይደለም ፈራጅ እግዚአብሔር እንግዲህ ሁሉም የግሉን አስተያየቱ እያለ ነው ማለት ነው እንግዲህ ያሬድንም አመሰግነዋለሁ። እህታችንንም እንግዲህ ያው በሰራሽው ስራ እግዚአብሔር ደሽ የመጽጫ ጊዜም ተሰቶሻል። እስር ቤት ማለት ሞት አይደለም። እስር ቤት ማለት እንግዲህ ሰው ተጽጽቶ ሳ መግባት ከፈለገኝ ማለት ጊዜ ራሱን ማዳመጫ ጊዜ ስለሆነ ያ እንግዲህ ይሄ ነው ማለት ነው። ግን እነዚህ ህይወታቸው የተበላሹት እህቶቻችን ወንድሞቻችን ግን ያሳዝናል ማለት ነው። እንግዲህ በአብዛኛው ቤትም ቦታ ያሉ በቃ በምንድን ነው በጭንቅ ሆኖ የተያያዙትንም እግዚአብሔር ሊደርስላቸው እንደዚህ ሰው ሆኖ ስጋ ለብሶ ባለ ባለ ምንድን ነው በሰው ልጅ ስጋ በለበሰ በሰው ልጅ ማለት ነው ታፍነው ነፃነታቸውን የሚናፍቁትም እግዚአብሔር አምላክ ነፃነታቸውን ያውጅላቸው ላለው እንዲሁም ደግሞ ቀጣዩ አሁን ደግሞ ከሰሞኑ የተፈጠረው እንግዲህ አርቲስት ገነት ንጋዱ ከልጆቹ አባት ከባሌሪ ጋር ተስማምታለች። ይሄ በጣም ደስ የሚል የመል ሳየ ቪዲዮውን በጣም ነበር ደስ ያለኝ። የሰው ደስታ በጣም ደስታ የሆነ እንትንም ያጭርባችኋል እና ደስ ይላል በጣም ሰው እንደዚህ በእንባ ታጅቦ ታርቆ ስታዩ በጣም ደስ ይላል። ሰይጣን በቃ በዕለተ ፋሲካ በዕለተ ትንሳኤም ደስ የሚል ነገር ሰምተናል፣ እግዚአብሔር ይመስገን። ትዳር የቤተሰብ ትዳር እንግዲህ ቤተሰብ ነው የሀገር ምሳሌ ነው። ስለዚህ አንድ ትዳር ፈረሰ ማለት ሀገር ፈረሰ ማለት ነው። ምክንያቱም ልጆች ተወልደው አድገው በቤተሰብ በሀገር ነውና የሚሰራው እንግዲህ የነዚህም ቤተሰብ አንድ ላይ መሆን ለልጆቹም አእምሮ ሀገር መገንባት ማለት ነው እና የልጆቹም አእምሮ ወደ ነበረበት ይመለሳል። ብናት በአባት እንደዚህ እናት አባታቸው ተለያይተው ልጆች የተከፍሉ ልጆች ሁሉ እምባቸው ታብሶ ቤተሰቦቻቸው ታርቀው ይሄ በዓለ ትንሣኤው ደግሞ የመታረቅ አመት ይሆናል። እንግዲህ በዚሁ በተያያዘ ደግሞ ልዩና ቅዱስ ተባሉ እንግዲህ ዩቲዩበሮች ታውቋቸው አላችሁ። እነሱም እንደዚሁ በባለፈው ሰሞን እንግዲህ ተጣልተናል የሚል ነገር ማህበራዊ ሚዲያ ላይ ወጥቶ ብዙዎች ማለት አንዳንዴ የሰይጣንን ወሬ የሚያቀጣጥሉ አሉ። ይህን ነገር እንደው ብንተውን አለበት። የሰው የተጣላ መታረቁ አይቀርም። ግን እንደዚህ ክፉ ጠማምር የምናወራ ሰዎች ግን በጣም ብንታቀቡ ወይም ምክንያቱም እሳትን እሳት እየወለደ አላስፈላጊ ነገር በሚያበረዩ በል ብንጠቀሙ ሶሻል ሚዲያ ባናገር ባንልላለኝ። ምክንያቱም እነዚህ ሰዎች ነገር ህይወታቸው መቀጠሉ አይቀርም ይቀጥላል ህይወት ይቀጥላል። ልክ እንደነገኒ እንደነገነት ንጋቱ ማለት ነው ታርቀው ልጆቻቸውን ቤተሰባቸውን ሰብስበው የሚኖሩበት አጋጣሚ አሁን ይነገኔ ታያላቸው ያላቸው አስራሶስት ዓመት ማለት ቀላል ነገር አይደለም ማለት ነው። ማነው አስራ አራት ዓመት ነው እንግዲህ ሲሉ የሰማነው እዛ ላይ ስለዚህ በአስራ አራት ዓመት እንግዲህ አይደለም የቀናት የወራት ልዩነት ይቅርና ይሄው ይህን ያህል ዓመት ፈጅቶ ቢሆን ወደ ነገሮች ወደ ነበሩበት መመለሳቸው አይቀርም። ስለዚህ እናንተ መልካም ሁሉ ተመኙ እንጂ ከሰው ከአንደበታችሁ ክፉን አይወጣም። የሰው መልዳ ይታ ያስደስታችሁ። ምክንያቱም ነገ በእናንተ ላይ እንዲሆን የማስፈልጉት ነገር ነው ነውና ሰው የመቼም ቢሆን በራሱ ላይ አንድ ክፉ ነገር እንዲደርስበት አይፈልግም ወይ። ስለዚህ እኛ እንዲደርስብን የማንፈልገው ነገር እንዲደርስብን የማንፈልገው ክፉ ነገር እንዴት ሰዎች ሰዎች ላይ ሲሆን ደስ ሊለን ይገባል። ይሄ የሰይጣን ሀሳብ ነው እና መታረቃቸው ደስ ሊለን ይገባል። ሰይጣን አፈረ በዚህ በዓለ ትንሳኤው፣ እግዚአብሔር ይመስገን። እንግዲህ ደስ ይላል። በጣም ደስ ብሎናል። ደስታ የሰው ደስታ የሚያስደስታቸው ሰዎች ደስ ብሏቸዋል። ልዩና ቅዱስም እንግዲህ በአብዛኛው ድራማ ትሰራላችሁ ወይስ እንደዚህ ነው ያለው? ታርቃችሁ ህይወታችሁን እንድትቀጥሉ የኛ መልካም ህይወት ነው እና በትዳር ላይ ልክ ከዚህ በፊት እና ይሄ ነው ብዬ እንዳደረጉት ድራማ ባትሰሩ መልካም ነው። ትዳር እንኳን አይደለም እንደዚህ አይነት ክፍተት ለሰይጣን በር ተከፍቶለት ይቅር። እና በትዳር ላይ በጣም እንግዲህ ታውቃላችሁ ሰይጣን በጣም የሚሰራው ነገር ብዙ አለ እና እባካችሁ እንደዚህ አይነት በር አትክፈቱ። ቤተሰብ ትዳር የሀገር መሰረት ስለሆነ ሀገር እየመበተን ያህል ነው እና እባካችሁ፣ ክፉ የምትመኙም በዚያ አጋጣሚ መልካም ይሞታችሁ ይገድላል። እስኪ ሰው በጎ ነገር ነው ማ ማንም ምንም አይጎዳም። ስለዚህ በቅንነት ቤተሰብን ነው እንላለው። ሰላም ሁኑልኝ። ሰብስክራይብ ግን እንዳይረሳ፣ እንዲሁም ደግሞ ላይክ